ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። በሕይወታችሁ ውስጥ መንፈስ ቅዱስ ሲኖር የአማኞች ሕይወት የመኖር ኃይል አላችሁ። የእግዚአብሔርን ቃል በማስተምርበት በዕለት ተዕለት ኑሯችን መደሰት ዝግጅት ላይ አብራችሁኝ ስለሆናችሁ አመሰግናለሁ። ዛሬም የሚያስፈልጋችሁን ነገር እንዳስተምር በራለው ብዬ ጸልያለሁ። እና ጥሩ ዜና እኔም ራሴን ስለምሰማ ከእናንተ ጋር አብሬ እማራለሁ፣ እናድጋለሁ። በኃጢአተኛ ዓለም ውስጥ እንዴት አምላካዊ መሆን አለብን በሚለው ርዕስ ላይ እያስተማርኩኝ ነበር። ከ12 ዓመት ትምህርት ነው። ነገር ግን እንደገና በደንብ መስበክ እንዳለብኝ በጣም ተሰምቶኛል። ምክንያቱም በጣም ኃጢአተኛ በሆነ ዓለም ውስጥ በእርግጠኝነት እየኖርን ነው። ሆኖም እኛ እንደ ክርስቶስ አማኞች፣ እንደ እግዚአብሔር ልጆች የተጠራነው ለዓለም እንድንሆን አይደለም። ኢየሱስ ክርስቶስ ከዓለም ላይ ሊወስዳቸው አይፈልግም። እዚህ ሆነን የእሱ ተወካይ እንድንሆን ይፈልጋል። እና ብርሃን ነን ብሏል። ጨለማን የሚያስወግደው ብቸኛው ነገር ብርሃን ነው። እና ጨው ለምግባችን ጣዕም ይሰጠናል። ስለዚህ የዓለም ጨው ከሆናችሁ ሰዎች እናንተን ተመልክተው አንተ ለሁሉም ነገር ጣም ትሰጣለህ፣ እና ህይወትን የምትኖርበት መንገድ ሁሉም ነገር የተሻለ እንዲሆን ያደርጋል። መልእክቱን በእኛ በኩል ለዓለም እያቀረበ ነው። ስለዚህ ትናንትና ስለ መስማማትና እንዴት መጠቀቅ እንዳለብን በማውራት ጨርሰናል። ምክንያቱም የዓለም መጨረሻ መሆኑን የሚያሳይ ምልክት ነው። ሰይጣን እንድንስማማ በጣም ጠንክሮ ይሞክራል እና ዛሬ ቅድስናን ስለ መከተል ላወራችሁ እፈልጋለሁ። ስለ ቅድስና በጣም ጥሩ ሰበካ ከሰማችሁ ስንት ጊዜ ሆናችሁ? ብዙ ጊዜ አላደርጋለሁ፣ ምክንያቱም ኢየሱስ ክርስቶስ ስለ ቅድስና ህይወት የተናገረውን ፓስተሮቻችሁና አስተማሪዎቻችሁ አስተምረዋችኋል ብዬ ተስፋ አደርጋለሁ። ህጋዊ ስለመሆን ሳይሆን ስለ ቅድስና። በኢየሱስ ክርስቶስ ደም ተቀድሰናል። ስለዚህ ሁሉም የእግዚአብሔር ልጆች ቅዱስ ናቸው። እናንተም ቅዱስ የሆነ ነገር የማያደርጉ ብዙ ክርስቲያኖች አውቃለሁ ልትሉ ትችላላችሁ። አያችሁ፣ መንፈስ አላችሁ። እናንተ መንፈስ ናችሁ። ነፍስ አላችሁ፣ በሰውነት ውስጥ ትኖራላችሁ። በመንፈሳችሁ ውስጥ በጣም ብዙ ጥሩ ነገሮች አሉ፣ ነገር ግን ሌሎች ሰዎች አያዩትም፣ ምክንያቱም ኢየሱስ ክርስቶስ አልሰጣችሁትም። ክርስቲያን ክርስቲያንና ስጋዊ ክርስቲያን ይሆናሉ። እነሱም በኢየሱስ ክርስቶስ የሚያምኑ ሰዎች ሲሆኑ ለኃጢአታቸው ብቸኛው መስዋዕት እንደነበረ ተቀብለዋል እንደ ተቀበለ ተቀብለዋል። ነገር ግን የሚኖሩት እና የሚራመዱት በስጋቸው ነው። እና ሁላችንም የምንጀምረው ልክ እንደዛ ነው። ግን በጀመርንበት ቦታ እዛው ሆነን መቀጠል የለብንም። እግዚአብሔር ባላችሁ ገኛችኋል፣ ግን ባገኛችሁ ቦታ እንዳይጠላችሁ በጣም ይወዳችኋል። ኢየሱስ ክርስቶስ ሲመጣ ፍጹም ካልሆነን ችግር ውስጥ አንሆንም። እውነቱን ለመናገር ማናችንም ችግር ውስጥ አንሆንም። ነገር ግን እግዚአብሔር ዕድገት ይጠብቃል። ሕይወታችሁን ተመልከቱና ራሳችሁን ጠይቁ። ከራሳችሁ ጋር ውይይት አድርጉ። ለውጥ እያመጣው ነው። በትክክል እንደገና የተወለደ ሰው በባህሪው ላይ ለውጥ አያይም ብዬ አላምንም። አባቴ በሚያሳዝን ሁኔታ እስከ ሰማንያ ሦስት ዓመቱ ኢየሱስ ክርስቶስን አልተቀበለም ነበር። ከመሞቱ በፊት ስለተቀበለው በጣም ደስ ብሎኛል። ምክንያቱም በቱ ሞተዋል። ከምታገኟቸው ሰዎች በሙሉ በጣም ክፉ ሰው ነበርና በጣም መጥፎ አፍም ነበረው እና ማለቴ በልጅነት ያደግኩት በጣም ብዙ ስድቦችን እየሰማው ነው። እኔ መጥፎ እጠላለሁ፣ በጣም እጠላለሁ እና ኢየሱስ ክርስቶስን እንደ አዳኙ ከተቀበለ በኋላ አንድም መጥፎ ቃል ሲናገር ሰምቼው አላውቅም። ይገርማል። ለውጥ አይቻል። እንደ ክርስቲያን ለማደግ ብዙ ጊዜ አልነበረም፣ ነገር ግን በጣም ጣፋጭ ደግና መስጋኝ ሰው ሆነ እኔ እንደማ ክርስቲያን ነኝ ብላችሁ ህይወታችሁን ለእግዚአብሔር ከሰጣችሁ እና ምንም ለውጥ ከላያችሁ የሆነ ችግር አለ ማለት ነው ምናልባት ወደ መሰረቱ ተመልሳችሁ ከእግዚአብሔር ውይይት አድርጉ ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት በውስጣችን ለመኖር ሲመጣ አብሮት ብዙ ነገር ይዞ ይመጣል ለምሳሌ የመንፈስ ፍሬ በውስጣችሁ አለ፦ ፍቅር፣ ደስታ፣ ሰላም፣ ትግል፣ በጎነት እነዚህ ሁሉ ነገሮች በመንፈሳችሁ ውስጥ አለ፣ በውስጣችሁ ልክ እንደ ትንሽዬ ዘር ሆነው አሉ። በእግዚአብሔር ቃል የምታጠጡት ከሆነ፣ ዲያበር የምትፈቅዱ ከሆነ፣ ከእግዚአብሔር ጋር ጊዜ የምታሳልፉ ከሆነ ዘሩን በቃሉ አጠጡት እና ያድጋሉ ከዛን ወዲያውኑ አይምሯችሁ ይታደሳል እግዚአብሔር የሚፈልገውን እና በሚሰማችሁ ስሜት ብቻ ትኖሩም በእግዚአብሔር ቃል መሠረት ትኖራላችሁ ስለዚህ ነፍሳችሁ የሆነው ክፍል አይምሯችሁ ፍላጎታችሁ ስሜታችሁ በመንፈሳችሁ ቁጥጥር ስር ምራሉ ከዛን ሰዎች ኢየሱስ ክርስቶስን በእናንተ ውስጥ ሲያበራ ያዩታል የሚያስፈልገንም ያ ነው ታውቃላችሁ ልቤ ትክክል ነው፣ በጣም ብዙ ጊዜ እንላለን። ግን ሰዎች ልብ እግዚአብሔር ይችላል። እነሱ ማየት የሚችሉት ባህርያችሁ ብቻ ነው። ከትንሽ ቀናቶች በፊት አምላካዊ የሆነ ባህሪ መኖር ስላለው ጠቀሜታ አውርተናል። አሁን ስለ ቅዱስነት እናውራለን። አስር ቁጥር አስር በዚህ ፈቃድ በኢየሱስ ክርስቶስ ስጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል። አሁን እሱ ያለው አል ነው። እንደዛ ከሆናችሁ ሆናችኋል ማለት ነው። ሶስት መስመር ወደ ታች ዝቅ ስትሉ ቁጥር 14 ላይ ይህ እንዴት እንደሚሰራ የማታውቁ ከሆነ ግራ የሚያጋባ የሆነ ነገር ይላል። ምክንያቱም በአንዱ መስዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። ስለዚህ በቁጥር አስር ላይ ተቀድሰናል ይላል። አሁን በቁጥር አስራ አራት ላይ የተቀደሳችሁ የሆናችሁ ነው ውስጥ ያለው ነገር ስል የማወራው ስለዚህ ነገር ነው። መንፈስ ቅዱስ መንፈስ ቅዱስ የሚባለው ቅዱስ ስለሆነ ነው። ስለዚህ መንፈስ ቅዱስ በእናንተ ውስጥ ለመኖር አብሮ ይዞ ይመጣል። ስለዚህ ቅዱስ ናችሁ። በመንፈሳችሁ ቅዱስ ተደርጋችኋል። ነገር ግን በተመሳሳይ ጊዜ መንፈስ ቅዱስ በሚሰራው ስራ ቅዱስ ትሆናላችሁ። ይሄም መቅደስ ይባላል። በመንፈሱ ተቀድሰናል፣ እሱም ቅዱስ ሆነናል ማለት ነው። አያችሁ እግዚአብሔር በእምነት አማካኝነት ጽድቅን ለእኛ ሰጥቶናል። ነገር ግን እንደዛም ሆኖ ሁሉንም ነገሮች በትክክል አናደርግም። ነገር ግን ሁል ጊዜ በተሻለ መልኩ በትክክል እናደርጋለን። ይህነት ከአምስት ዓመት በፊት ከነበረኝ የተሻለ ባህሪ አለኝ። ወይኔ ከአርባ ዓመት በፊት የነበረኝ ባህሪ ብታዩ ከዚህ ፍጹም የተለየ ሰው ነበርኩኝ። ራሴን የማውቀው እንኳን አይመስለኝም። አንዳንድ ጊዜ በትንሹ ስለምታድጉ ለውጥ ግን ወደ ኋላ ተመልሳችሁ ስትመለከቱ፣ እኔ ሁልጊዜ እንደዚህ እላለሁ፣ ነገር ግን እግዚአብሔር ይመስገን፣ በፊት የነበርኩበት ቦታ አይደለሁም፣ እየደረስኩ ነው። አሜን ነገር ትላላችሁ ብዬ ተስፋ አደርጋለሁ። ስለዚህ ለኢየሱስ ክርስቶስ ታዛዥ እንድንሆን ቅዱስ ተደርገናል። እግዚአብሔር ቅዱስነትን ባይሰጣችሁ ኖሮ፣ ቅዱስ እንድትሆ ጽድቅነትን ባይሰጣችሁ ኖሮ ጽድቅ እንድትሆኑ መቼም አይጠብቅም። ኢየሱስ ሰላም እንዲኖረን ሰላምን እተውላችኋለሁ ብሏል። ከመንፈሱ ፍሬዎች ውስጥ አንዱ ነው። በውስጣችሁ ምንም ሰላም ከሌለ እግዚአብሔር መቼም ሰላም እንድትራመዱ አይጠይቃችሁም ነበር። የሌላችሁን ነገር መስጠት አትችሉም። ሁሉም ሰው ይሄ ነገር ቢገባው ብዬ እመኛለሁ። ብዙ ጊዜ ወደ ቤተ ክርስቲያን እንሄድና ይህንን አድርጉ ያንን አድርጉ ሲባል እንሰማለን ሄደን እንሞክራለን። በኢየሱስ ክርስቶስ ምን እንደሆናቸው የማታውቁ ከሆነ እሱ የሁሉም ነገር መሰረት መሆን አለበት። እኔ በክርስቶስ ማን ነኝ? ኢየሱስ በውስጤ ምን አድርጓል? መንስጀምር እግዚአብሔር አለኝ ያለው ነገር ይኖረኛል። እንደዛ ባላደርግ እንኳን ማመን እጀምራለሁ። ከዛ እኔ የማምነው ነገር መስራት እጀምራለሁ። የምታምኑት ትሆናላችሁ። አንደኛ ጴጥሮስ አንድ ቁጥር ሁለት እንደዚህ ይላል እግዚአብሔር አብ አስቀድሞ ካወቃቸው ኢየሱስን ለመታዘዝ በደሙ ለተረጩትና በመንፈስ አማካኝነት ለተቀደሱት ጸጋና ሰላም ይብዛላችሁ ይላል ቃሉ። ስለዚህ እግዚአብሔር አስቀድሞ ቅዱስ የሆነ ሕይወት እንድንኖር ወስኗል። ይሆናል ማለት አይደለም። ያ እሱ ለእኛ ያለው ፍቃድ ነው። እና ብቻ እንድናደርገው አይጠብቅም። መንፈስ ቅዱሱን በእኛ ላይ መጥቶ እንዲኖር እና መቼም ጥሎን እንዳሄድ ሰጥቶናል። እሱ አስተማሪያችን ነው። እውነቱን ያስተምረናል። ጠንካራ አድራጊያችን ነው። በኃጢአታችን ይወቅሰናልና በቅድስና እንድንኖር ይረዳናል። መንፈስ ቅዱስ በሕይወታችን ላይ በጣም የሚያስገርም ትምህርት ይሰጠናል። መንፈስ ቅዱስን ማመስገን እግዚአብሔር የሚያስፈልገንን ነገር ሳይሰጠን የሆነ ነገር እንድናደርግ አይጠይቀንም። አንደኛ ጴጥሮስ አንድ ከ14 እስከ 16 አዛዦች ልጆች እንደመሆናችሁ መጠን ቀድሞ ባለማወቅ ትኖር ኛታት አትከተሉ ነገር ግን የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ፣ ምክንያቱም እኔ ቅዱስ ነኝና እናንተም ቅዱሳን ሁሉ ተብሎ ተጽፏል። አሁን ይሄ መጽሐፍ ቅዱስ ጥቅስ ያስፈራኝ ነበር፣ ምክንያቱም ቅዱስ ሁኚ እል ነበር። ነገር ግን በሕይወቴ ውስጥ ብዙ ነገሮች ይጎድሉኝ ነበር። ነገር ግን የመጀመሪያው የሚያጎላው አዲሱ መደበኛ መጽሐፍ ቅዱስ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ከሚለው ቀጥሎ በመንፈሳችን ብስለት ማደግ ይላል። እንደዚህ ይላል፣ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ፣ ለመቀደስም ፈልጉ። መዳናችሁን በፍራትና በመንቀጥቀጥ ፈጽሙ። ደህና መጽሐፍ ቅዱስ በስራችን ሳይሆን በጸጋው ድነናል ይላል። ለመዳን ስሩ ለምን አይልም። እሱ የሚለው መዳናችሁን በስራችሁ አሳዩን። ከጀመርኩት ነገር ጋር ተመሳሳይ ነው። በውስጣችሁ አለ፣ አድርጉ ትችላላችሁ። በውስጣችሁ አለ። ምናልባት ዓለም እያየው አይደለም። ደግማችሁ ስትወለዱ መላጣ ከሆናችሁ በጭንቅላታችሁ ላይ ጸጉር አታበቅሉ። ደግማችሁ ስትወለዱ ወፍራም ከሆናችሁ ወዲያውኑ ሀምሳ ኪሎ ቀን ማታ ትክክለኛ የሆነ ውፍረት አይኖራችሁም። እግዚአብሔር ሊረዳን እንጂ ሁሉንም ነገር ሊያደርግልን አይደለም። ስለዚህ በሕይወታችሁ ቅዱስ የሆነ ሕይወት ለመኖር ታስባላችሁ። ምክንያት ያደርጉ የሚፈልገው ያንን ነው። ቅድስናን ፈልጉ። መከተል ማለት ያላችሁን ነገር ተጠቅማችሁ ማሳደድ ማለት ነው እና ታውቃላችሁ፣ ያለ ቅድስ ማንም ጌታን ማየት አይችልም። ኦ በፈጣሪ ኦ፣ ዕብራውያን 12:14 ላይ እንደዚህ ይላል ከሰው ሁሉ ጋር በሰላም ለመኖር አድርጉ፣ ለመቀደስም ፈልጉ፤ ያለ ቅድስና ማንም ጌታን ማየት አይችልም። ዛሬ ጠዋት ሰላምና ቅድስና አብረው የተቀመጡት ለምንድን ነው ብዬ እያሰብኩ ነበር። ከሰው ሁሉ ጋር በሰላም ለመኖር የሚቻለችውን ሁሉ አድርጉ ለመ ሰላም ለምን እዛ ጋር መሆን እንዳለበት ታውቃላችሁ? ምክንያቱም ሁላችንም ሁልጊዜ የምንናደድ የምንቆጣ የምንበጠብጥ ከሆነ ከእግዚአብሔር መስማት አንችልም። ዱስ በመንፈሴ ላይ ስለሆነ ነገር ሲወቅሰኝ ማወቅ አልችልም። ጆይስ ያንን አታደርጊው ወይም አዎ ጆይስ ያንን አድርጊው። ስለዚህ ከእግዚአብሔር መስማት የምንፈልግ ከሆነ በሰላም መኖርን መማር ጊ ነው መጽሐፍ ቅዱስ ተናደን መቆየት እንደሌለብን የሚነግረን ለዛ ነው፣ በቁጣችሁ ላይ ፀሐይ አትግባ እና እግዚአብሔር እኛን ይቅር እንደሚለን ሰዎችን በፍጥነትና ሙሉ በሙሉ ይቅር በሉ። በፍጥነቱ በሁሉም ነገሮች መናደድ የለብንም፣ ምክንያቱም በጣም በተናደዳችሁ ቁጥር በመንፈስ ቅዱስ መመራታችሁ እየቀነሰ ይመጣል። እባካችሁ ይህ ነገር ሊገባችሁ ይገባል። ሁልጊዜ ብጥብጥ ውስጥ ከሆናችሁ ከእግዚአብሔር መስማት አችሉ እግዚአብሔር መስማት አለብን። ባለፈው ምሽት ፊልም እያየን ነበር፣ ስለ ክርስትና መሰረት ያለው ነበር። ይቺ ሴትዮ ያለችውን እወደዋል የሆነ ሰው ትክክለኛ እንደሆነ እና እንዳልሆነ እንዴት ታውቂያለሽ አላት። እሷም ትክክለኛ ከሆነ ውስጤ ሰላም ይሆናል፣ የተሳሳተ ከሆነ ሁሉም ነገር ይንቀጠቀጣል። እኔም ይህ በጣም ደስ የሚላ ህሊናችን የመንፈሳችን ተግባር ነው እና ህሊናችን፣ የምታደርጉት ነገር ትክክል ከሆነ ሰላም ይኖራችኋል፣ ትክክል ካልሆነ፣ በዚህ ነገር ላይ በጣም ማተኮር አለብን። የሚቻላችሁን አድርጉ። አሸናፊ ክርስቲያን ለመሆን መጣር አለባችሁ። ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁ ቅድስናን ፈልጉ። ያለ ቅድስና ማንም ጌታን ማየት አይችልም አሁን የሆነ ሰው ከመናደዱ በፊት የሆነ ነገርን ግልጽ ላድርግ አሁን ይሄ ቅዱስ ካልሆናችሁ እግዚአብሔርን አታዩ እሱ የሚለው ቅዱስ ለመሆን የሚቻላችሁን የማታደርጉ ከሆነ እግዚአብሔርን አታዩም ነው እና ኢየሱስን የምትወዱት ከሆነ በዚህ ስብከት ማንም ሊያስገድዳችሁ አይገባም እናንተ ማለት ያለባችሁ ኦ ይህን ስለሰማሁ በጣም ደስ ብሎኛል ለኢየሱስ ክርስቶስ ታዛዥ መሆን እፈልጋለሁ ኢየሱስ ከወደዳችሁኝ ትታዘዙኛላችሁ ብሏል ሰዎች እንዴት ማድረግ እንዳለባቸው አያውቁም እኔም እንዳስተማሪነቴ እነዚህን የተወሰኑ ነገሮች ለእናንተ ማብራራት ስራዬ ነው በውስጣችሁ እንዲኖር ከመንፈስ ቅዱስ ጋር ሰርታችሁ በውስጣችሁ ያለው ወደ ውጭ ይወጣል ስለዚህ ይኖራችኋል እና ያ ባህሪ በዓለም ላይ ላሉ ሰዎች ምስክር ይሆናል። እናንተም ጨዋማ ክርስቲያን ሆናችሁ ላላችሁት ነገር እንዲጠማቸው ማድረግ ትችላላችሁ። በጣም ደስ ይላል። መወደዋለሁ። ነገር ግን በሥራችን ሳይሆን በጸጋ መዳነስ የሮሜ መጽሐፍ ላይ እንደ ህግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም። ስለዚህ ይህ ምን ይላል? ጸጋ ኃጢአትን የሰራውን ያጸድቀዋል ግን ኃጢአቱን መቼም አያጸድቀውም። እና ብዙ ሰዎች ስለ ጸጋ የሚሳስት ነው። በፈለጉበት መንገድ ሲኖሩ የእግዚአብሔር ጸጋ የሚሸፍናቸው ይመስላቸዋል። አይደለም፣ አይደለም። ጸጋ ኃጢአት የሰራውን ያጸድቀዋል፣ ነገር ግን ኃጢአቱን መቼም አያጸድቀውም። እግዚአብሔር ትክክል ሆነናል። በእግዚአብሔር ጸጋ ድነናል፣ ነገር ግን ከዛን የሆነ ነገር ለማድረግ ከመንፈስ ቅዱስ ጋር አብረን እንሰራለን። በመንፈስ ቅዱስ አማካኝነት በሰዎች ፊት እኔ የእግዚአብሔር ልጅ ነኝ የሚያስብል ኑሮ እንኖራለን። ሌሎች ሰዎች ክርስቲያን እንደሆንኩኝ እንዲያውቁ በመኪናዬ ላይ የመጽሐፍ ቅዱስ ጥቅስ መለጠፍ እሱም በማሳያቸው ባህሪ እና በማደርገው ነገር ክርስቲያን ዶንኩ እንዲያውቁ እፈልጋለሁ። እና ሁልጊዜ ፍጹም የሆነ ባህሪ አይኖረንም። ነገር ግን የሆነ ሰው ላይ በደል ከፈጸማችሁ በኋላ መንፈስ ቅዱስ ሊናችሁን ሲወቅሳችሁ ወደ እነሱ ታውቃለ ባህሬ ትክክል አልነበረም፣ በጣም ይቅርታ ማለት አለባችሁ። ዓለም ፍጹም እንደሆነን የሚጠብቅ አይመስለኝም፣ ነገር ግን ትክክለኛ እውነተኛና ቀኛ እንድንሆን ይጠብቃሉ። ጳውሎስ የእግዚአብሔርን ጸጋ በከንቱ አልወስደውም ብሏል። የእግዚአብሔር ጸጋ በሕይወታችን በሁሉም በኩል እንዲረዳን እንፈልጋለን። አሁን ይሄ በጣም ቀላል ነገር ነው። ሥራ የሌለበት እምነት የሞተ ነው። ኃጢአቴ እንደተቀበለው እምነት አለኝ። ኢየሱስ ክርስቶስ ሁሉም ኃጢአቶቼ እንደወሰደው አምናለሁ። የሁላችንም ኃጢአት ወስዷል። ክርስቶስ በመስቀሉ ላይ ሆኖ ኃጢአት ለውን ኃይል ወስዶበታል። ህጉን ፈጽሞታል። ተቀበረ እና ከሶስት ቀን በኋላ ከሞት ተነስቶአልና አሁን በእግዚአብሔር ቀኝ በኩል ተቀምጧል። ከአምሳ ቀን በኋላ በጴንጤቆስጤ ቀን እግዚአብሔር መንፈስ ቅዱስ ላከና ሰዎችም ተሞሉ እና በመንፈስ ቅዱስ ተጠመቁ እና አዲስ ኃይል ወደ እነሱም መጣ ውስጥ መንፈስ ቅዱስ ሲኖር የአማኞች ሕይወትን የመኖር ኃይል ይኖራቸዋል። ዋው፣ በጣም እንደተደሰትኩ ማወቅ የምትችሉ ይመስለኛል። ያዕቆብ ስለዚህ ነገር ስለ እምነትና ስለ ስራ ወርቷል። ስለዚህም ነው እኔ እውነተኛ እምነት ካላችሁ ስራ መስራት አለባችሁ የምለው። እውነተኛ እምነት ኖሯችሁ አለመለወጥ አትችሉም። እውነቱን ለመናገር የእግዚአብሔርን ቃል መማር ከመጀመሪያ በፊት ሰዎች ላይ በደል ስፈጽም ራሱ አላውቅም ነበር። ግን አሁን ያንን ማድረግ አልችልም፣ ምክንያቱም ከቃሉ ብዙ ተምሬያለሁ እና መንፈስ ቅዱስ አለ። ባህሪዬ ትክክል እንዳልሆነ ለማወቅ ብዙ ነገር አይወስድብኝም። ያዕቆብ ሁለት ቁጥር አስራ አራት እንደዚህ ይላል፦ ወንድሞቼ ሆይ አንድ ሰው እምነት አለ የሚል ስራ ግን ባይኖረው ምን ይጠቅመዋል እንዲህ ያለው እምነት ሊያድነው ይችላልን አንድ ወንድም ወይም አንድ እህት የሚለብሱት ልብስም ሆነ የሚመገቡት ምግባት ተው ከእናንተ መካከል አንዱ በሰላም ሂዱ አይብረዳችሁ ጥገቡ ቢላቸው ለሰው የሚያስፈልጋቸውን ግን ባይሰጣቸው ምን ይጠቅማቸዋል የሆነ ሰው የሚያስፈልጋቸውን ነገር እንዳለ ሲነግሩን እኛ ምን ጸልይላቸዋለን እንላለን ደህና ከጥቂት ዓመታት በፊት እግዚአብሔር እንደዚህ አለኝ ራስሽ ማድረግ እየቻልሽ ማድረግ የማትፈልግ ጠይቅኝ የሆነ ሰው ታውቃለህ በጣም ብዙ ችግር ውስጥ ነኝ ልጄ ስለታመመብኝ የዚህ ወር የቤት ኪራይ መክፈል አልችልም ወይም እንደዛ አይነት ነገር ቢላችሁ ይሄ በጣም አስፈላጊ ነገር ነው የገላትያን ሰዎች ስድስት ላይ እንደዚህ ለሰው ሁሉ በተለይም ለእምነት ቤተሰቦች መልካም እናድርግ እግዚአብሔር የቤት ኪራያቸውን የሚከፍሉበት ገንዘብ እንዲሰጣቸው ትጸልያላችሁ ነገር ግን የቤት ኪራይ መክፈል የሚችሉበት ገንዘብ በባንካችሁ ውስጥ አለ አሁን ቴሌቪዥኑን አታጥፉት። አንዳንዴ ስግብግቦች ነን፣ ራስ ወዳዶች ነን፣ ያንን ማድረግ አንፈልግም። እግዚአብሔር እንዲያደርገው እንፈልጋለን፣ ግን እኛ ማድረግ አንፈልግም። እና ታውቃላችሁ፣ በተመሳሳይ መልኩ ስራ የሌለበት እምነት የሞተ ነው። ገላትያን አምስት ስድስት ላይ እምነት በፍቅር እምነትን ኃይል የሚሰጠው ፍቅር ነው። እግዚአብሔር እንደሚወዳችሁና በእናንተ በኩል ፍቅር ወደ ሌሎች ሰዎች እንደሚሄድ ማወቅ አለባችሁ። የሆነ ሰው እንደዚህ ሊል ይችላል። እናንተ እምነት አላችሁ፣ እኔ ስራ አለኝ። አንተ እምነትን ያኝ፣ እኔ እምነቴን በስራ አሳያቸዋለሁ። ሰዎች እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ ማለት እችላለሁ። ነገር ግን ክርስቲያን ከሆናችሁ የክርስቲያን ፍሬ ታፈራላችሁና ምንም መንገድ አይጠበቅባችሁም። የብርቱካን ዛፍ ወይም የኮክ ዛፍ ወይም ሌሎች ዛፎች እኔ ኮክ ዛፍ ነኝ እኔ ኮክ ዛፍ ነኝ እያሉ አይጮውም። የኮክ ዛፍ እንደ ኮክ ስላለው አውቃለሁ። የሙዝ ዛፍ ለውየቱ እንደሆነ አውቃለሁ። የክርስቲያን የአምላክ ፍሬ ካላችሁ ሰዎች የእግዚአብሔር ልጆች እንደሆናችሁ በባህሪያችሁ ያውቃሉ። ስራ የሌለ ነው። አንተ ከንቱ ሰው እምነት ያለ ስራ ዋጋ የሌለው መሆኑን ለማወቅ ማስረጃ ትፈልጋለህን? መጽሐፍ ለስጋችን ከሚሆን ስራ መራቅ አለብን ይላል። ይሄም የእግዚአብሔር ስራ ለመስራት የምንሞክርበት ጉልበታችን ነው። ነገር ግን በስጋ ስራና በእግዚአብሔር ስራ መካከል ልዩነት አለ። ኢየሱስ እንደዚህ ያለ ጠኸኝን ስራ በመፈጸም በምድር አከበርኮ እግዚአብሔር እንድሠራ የሰጠኝን ስራ መጨረስ እፈልጋለሁ። ነገር ግን የሚሰራውን ስራ በራሴ ጉልበት ለመስራት በመሞከር ህይወቴ መኖር አልፈልግም። ዊልያም ሎው ከሞተ ብዙ ጊዜ አልፎታል። ስለ ቅዱ ማይለኛ ነገር ጽፏል። ለታማኝና ለተቀደሰ ህይወት ከባድ ጥሪ በሚለው መጽሐፍ ላይ ዊልያም ሎ እንደዚህ ብሏል። ለማይቀረው ድካማችንና ስተታችን ማህሪ ለመሆን ማረጋገጫ ይሰጠናል። ይሄ እነዚህ ስተቶች በባለማወቅ ወይም በድንገት የተፈጠሩ ከሆኑ ነው። ነገር ግን እያወቅን ለምናጠፋቸው ስተቶችና ድክመቶች ተመሳሳይ ምረትን መጠበቅ የለብንም። እሱ ያለው ባለማወቅ ለምትፈጽሙት ስህተቶች እግዚአብሔር ምሕረት ያደርግላችኋል ነገር ግን እያወቃችሁ ለምትፈጽሙት ስህተቶች ታሪኩ ሌላ ነው የተሳካው በጆይስ ሚየር ሚኒስትሪ ጓደኞች እና ባልደረቦች ነው።